የመልካም አስተዳደር ችግሮችን መፍታት ሰላምን ለማረጋገጥ እንደሚያግዝ የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አስታወቀ አገልግሎት አሰጣጥን በማሻሻል ብልሹ አሰራርን በማስወገድ ከተማዬን እክሳለሁ በሚል መሪ ሀሳብ በጎንደር ከተማ ውይይት ተካሂዷል አገኘው አባው ተጨማሪ አለው አገልግሎት አሰጣጥን በማሻሻልና ብልሹ አሰራርን በማስወገድ ከተማዬን እክስ አለው በሚል መሪ ሀሳብ ከክፍለ ከተማና ከመምሪያ ቡድን መሪዎችና አመራሮች ጋር በጎንደር ከተማ ውይይት ተካሂዷል የከተማውን አገልግሎት አሰጣጥ በተመለከተ የጎንደር ከተማ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ተስፋ መኮንን በዳሳዊ ጽሁፍ ጉዳዩን አመላክተዋል መምሪያዎችና ክፍለ ከተማዎችን በድገተኛ ጉብኝት ለማረጋገጥ ሲሞከር አብዛኛው ሰራተኛ አሳማኝ ባልሆነ ምክንያት ቢሮ አልተገኘም። ስለዚህ በአግባብ የሚያገለግሉ በሰዓት የሚገቡና የሚወጡ ብልሹ አሰራርን የተጠየፉና የሀሳብ ጥራት ያላቸው አገልጋዮችን ማብዛት ከሁላችንም ይጠበቃል። የውይይቱ ተሳታፊ የመንግስት ሰራተኞች በበኩላቸው አገልግሎት አሰጣጡ ህዝቡ በሚፈልገው መልኩ እየተሰጠ አለመሆኑን አንስተው በቀጣይ በአግባቡ ለማገልገል ዝግጁ መሆናቸውን ጠቅሰዋል። የአገልግሎት አሰጣጡ በመንግስት ተቋማት በኩል አርኪ አይደሉም፣ መስተካከል የሚገባቸው ጉዳዮች በርካታ ነገሮች አሉ የሚል ነው። ይህም ደግሞ በውይይታችን በስፋት አንስተናቸዋል። ሙያተኞች ሰዓታቸውን አክብረው በሰዓት እየሰሩ ህብረተሰቡን የሚያገለግሉ እንዳሉ ሁሉ ደግሞ በአብዛኛው ግን የማያገለግሉ ትክክለኛ ህዝቡን እያገለገልነ ነው ብዬ አላስብም። ህዝቡ ቢያማረር ትክክል ነው። እኔ ለራሴ ለማገልገል ዝግጁ ነኝ ብዬ ነው የማስበው። የመንግስት ሰራተኞች ለህዝብ ተገቢውን አገልግሎት እንዲሰጡ ኑሯቸውን የሚያቀሉና ሌሎች ያሉባቸው ችግሮች እንዲፈቱ ጠይቀዋል። ብሮ ውድነት አለ የትራንስፖርት ችግር አለ። ኑሮውን ማስተካከል የሚችሉ ጉዳዮች ላይ አበክሮ መስራት፣ ምርትና ምርታማነት የሚያድግበትን መንገድ ላይ አተኩሮ መስራት፣ ከተማ አስተዳደሩ ላይም ሰራተኛው ያነሳው ችግር አለ። ያን ችግር ደግሞ ሁሉ በአንድ ጀንበር ባይቀረፍም በሂደት ይቀረፋል ብዬ አስባለሁ። የመንግስት ሰራተኞች የጊዜ አጠቃቀም ክፍተት በመኖሩ አገልግሎት የሚፈልጉ ተገልጋዮች በተገቢው መንገድ ምላሽ እያገኙ ካለመሆናቸውን በላይ ብልሹ አሰራርም እንደሚስተዋልና መስተካከል እንደሚገባው የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ቻላቸው ዳኘው ተናግረዋል። ከተማ አስተዳደሩ ለመንግስት ሰራተኞች ምቹ ሁኔታዎችን ለመፍጠር እንደሚሰራም ጠቅሰዋል። ከኑሮ ውድነት አኳያ እሱም በሚመጥን ስራ መንግስት ሰራተኛውን ከመደገፍ አኳያ የተነሱ ጉዳዮች አሉ። ከቤት ችግር የተነሳለ በተለይ ፕላኖች አሉ። በማህበር የሚወሰዷቸውን ቤቶች እየሰራን አደለም። ምክንያቱም ፕላኑ ጂፕላስ ቱ ጂፕላስ ስሪ ነው የሚያሳየውና ሰርተን በአቅማችን ምንገባበት ቤት ያስፈልገናል፣ የብድር አገልግሎት ተጠቃሚ መሆን አለብን የሚሉት ችግር ፈቺ ለመሆን በጋራ የተግባባንበት ነው። አገልግሎት አሰጣጥን ቀልጣፋና ፈጣን ማድረግ፣ ልማትና ሰላምን ማረጋገጥ መሆኑን የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ ገልጸዋል። ጎንደር ከተማ ላይ ያለ የመልካም አስተዳደርና የብልሹ አሰራር በብዙ ቢፈታ የገጠመን የሰላም ስብራት መጠገም ብቻም ሳይሆን የዜጎችን ደህንነት ማስጠበቅ እንችላለን። አገልግሎት አሰጣጡን ማስተካከል ለቀጣይ የልማት ስራዎች በር ከፋጭ መሆኑንም አቶ ይርጋ ጠቅሰዋል። አሁን የመጡ ትልልቅ ፕሮጀክቶች አሉ፣ ትልልቅ ልማቶች አሉ። እነሱ እንዲጠናቀቁ ትልቅ አጋዥ እንሆን። ከተጠናቀቁ በኋላ ደግሞ ሌሎች እድሎች እንዲመጡ አስቻይ ሁኔታ እንፍጠር። ያ ሲሆን ነው ጎንደር አደገ፣ ልማት መጣ ተረጋገጠ እምንለው ማለት አገልግሎት አሰጣጥን ለማሻሻል በየደረጃው ከሚገኙ ባለሙያዎችና አመራሮች ጋር ውይይቶችን በማካሄድ ተጨባጭ ለውጥ ለማምጣት ይሰራል ተብሏል።